ፊታችሁ በፀሐይ ወይም በሌላ ምክንያት ለጠቆረባችሁ ሽፍታ፣ የብጉር እና የጥቋቁር ጠባሳ ላለባችሁ ቆንጆ የፊት ማስጌጅ ያላችሁ መጥቻለሁ። እንዲሁም ደግሞ ፊታችሁን ለማቅላት፣ ያለ እድሜ የፊት መሸብሸብ ለመጣባችሁ ፊታችሁን ውጥርና ያማር እንዲያደርግላችሁ ይህንን የፊት ውህድ ተጠቀሙት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ውህድ እጅግ በጣም የምትወዱት በተለይ፣ ደረቅ ፊት ላላችሁ እንደኔ ደረቅ ፊት ላላችሁ እጅግ በጣም ቆንጆ ነው። ፊታችሁ ውጥርና ያማረ ፊት እንዲኖራችሁ ይሄንን የፊት ውህድ ተጠቀሙት። በቤታችን የምናገኘው ነው፣ ቀለል ባለ ግብዓት የምንጠቀመው የምንሰራው ውህድ ነው ተጠቀሙት ትወዱታላችሁ። እንግዲህ ወደ አሰራሩ ስንሄድ እዚህ ጋር እንደምታዩት እንቁላል አለኝ። እንቁላሉን በነጩ ክፍል ነው የምንሰራ፣ ዛሬ በነጩ ክፍል ሳይሆን በቢጫው ማለት ቅርሳ እንደዚህ ወዛም ፊት ላላችሁ ነጩን ክፍል ተጠቀሙ፣ ደረቅ ፊት ላላችሁ ደግሞ በቢጫው ክፍል እንጠቀማለን ማለት ነው። ዛሬ የምንሰራላችሁ እንግዲህ ቢጫውን ክፍል ነው፣ የእንቁላሉን ቢጫውን ክፍል በመጠቀም ያሰራላችኋል ማለት ነው። እጅግ በጣም ቆንጆ ነው። ተወዱታላችሁ፣ ቤተሰቦች አሪፍ ነው። ተጠቀሙት። እንግዲህ ቢጫውን ክፍል እንደዚህ ከነጩ የእንቁላል ክፍል ከለያየው በኋላ የምንጨምራቸው ግብአት ይኖራሉ ማለት ነው። ቪዲዮውን እስከ መጨረሻው እዩት፣ እምላችሁ ለዚህ ነው። መጀመሪያ ላይ አይታችሁ ከተዋችሁት፣ ግብአቶቹን የምንጨምራቸውን ግብአቶች ላታዩት ትችላላችሁ። ከዛ ቤት እንቁላሉን እንደዚህ ከለያየን በኋላ ምን እንጨምራለን መሰላችሁ? ኮኮናት ኦይል እንጨምራለን። እንደምታዩት ኦርጋኒክ ኮኮናት ኦይል ነው። ይህንን አንድ ማንኪያ የሚሆን እንደዚህ አድርገን እንጨምራለን አንድ ማንኪያ ስላችሁ በሻይ ማንኪያ ነው፣ ትልቁ ማንኪያ አይደለም። ያው ይህንን ውህድ ስንጠቀም በሳምንት ሶስት ጊዜ ብቻ ነው የምንጠቀመው፣ ሁልጊዜ አንጠቀመውም። ከዛ በኋላ አንድ የሻይ ማንኪያ የሚሆን የበቆሎ ዱቄት ነሻ ይባላል በአረበኛው። እና የበቆሎ ዱቄት እንጨምራለን። ከዛ በኋላ አንድ የሻይ ማንኪያ የሚሆን ደግሞ የሬት ጀል እንጨምራለን ማለት ነው። ይቅርታ የሬት ጀል ከሌላችሁ እንትን ጨምሩበት፣ አሰል ማር ማለት ነው። ይቅርታ ማር ጨምሩበት። ማር ሬቱን ይተካላችኋል እና ማር ጨምሩበት የሬት ጀል ከሌላችሁ፣ ካላችሁ የሬት ጀል መጨመር ትችላላችሁ። ከሌላችሁ ግን ማሩን ጨምራችሁ እንደዚህ አድርገን የጨማመርናቸውን ግብአቶች እናዋህዳለን ማለት ነው። በደንብ አድርገን እንመተዋለን። ምክንያቱም ሁሉም ግብአቶች ተዋህደው አንድ ግብአት እንዲሆኑልን ማለት ነው። እና እንደዚህ አድርገን ከመታን በኋላ ፊታችሁ እንዴት እንደሚያምር ልነግራችኋ አልችልም። በጣም ነው የሚያቀላላችሁ፣ በጣም ውጥር ነው የሚያደርግላችሁ እንደነገርኳችሁ ፊታችሁ ወዛም ከሆነ ደግሞ በነጩ የእንቁላል ክፍል መጠቀም ትችላላችሁ ብያችኋሉ። እኔ ፊቴ ደረቅ ነው። ይሄ ለደረቅም ለወዛም ፊትም ይሆናል። ግን በጣም ወዛም ፊት ላላችሁ የነጩን ክፍል ተጠቀሙ፣ የእንቁላሉን የነጩን ክፍል። ከዛ እንደዚህ አድርጌ ሰርቸዋለሁ። ከዛ በኋላ እየተጠቀምኩ ደግሞ አሳያችኋለሁ። ፊታችንን እንግዲህ ስንጠቀም ፊታችን መታጠብ አለብን። በሳሙና ጥብ ብለን ፊታችን አድርቀን እንጠቀማለን ማለት ነው። እንግዲህ እንደምታዩት ፊቴ ከቀን ወደ ቀን እያማረበት ነው ያለው። ተጠቀሙት በእውነት ፊቴ በፊት ፍንጉርጉር ያለ እንዲሁም ደግሞ ጠቃጠቆ የበዛበት ማዲያትም ያለበት ነበር። አሁን ግን ቆንጆ እየሆነልኝ ነው። ፊታችንን ከተንከባከባችሁት እውነት ያምራል፣ ቆንጆ ይሆናል። እናተን ከቡት ቤተሰቦችን። ከዛ በመቀቢያ እንደዚህ እስኪ ልሞክረው እንጂ ብዙም አይመቸኝ። ምን በእጄ ነው መቀባት ደስ የሚለኝ። እንደዚህ እያደረግን እንቀባዋለን። እንዴት እንደሚያምር ራሱ። ውህዱ ሽታ ምናምኑ ራሱ ብዙም አይደለም። እንቁላል ስለሆነ ሽታ አለው፣ ግን ይህን ያክል የሚያስጠላ ሽታ የለውም። እውነት ለመናገር ግብአቱም ስለጨማመርንበት እና በጣም ደስ ነው የሚለው። በሳምንት ሶስት ጊዜ ብቻ ተጠቀሙት። በቀን በቀን እንድንጠቀም አይመከርም ብዙ ጊዜ። እና በሳምንት ሶስት ጊዜ ይሄ በቂ ነው። እና ግብአቶቹን ስነግራችሁ፣ የግብአቶቹን ጥቅም ደግሞ ስነግራችሁ፣ እንግዲህ ኮኮናት ጨምሬያለሁ። ኮኮናት ለምንድን ነው የሚጠቅመን? በተለይ ፊታችን ደረቁ ነው እንደዚህ ነጭ ነጭ አይሆንባችሁም። አንዳንዴ የፊታችሁን ታጥባችሁ ነጭ ይሆንና የሆነ ቆዳችሁ የሆን ቀዳዳ ያለው ይመስላል አይደል? ለእሱ በጣም አሪፍ ነው ኮኮናት ወይል ቅባት እንዲኖረው እና ፊታችሁ እርጥበት እንዲያመጣ ያደርግልናል ማለት ነው። ኮኮናቱ ኦይል ያ ማለት ምልላችሁ ፈልጌ ነው። ፊታችሁ ሰፋፊ ቀዳዳ እና አፍንጫ ላይ ለሚወጣ ነጫጭ ነገር እንግዲህ ተፈጥሯዊ መፍትሄ አንደኛው የኮኮናት ኦይል ነው። ከዛ በኋላ ደግሞ የጨመርኩት የሬት ጀል ነው። እንግዲህ ሬት ደግሞ በፊታችን ላይ የሚወጡ ብጉሮችን፣ እንዲሁም ደግሞ በፀሐይ የተጎዳ ፊትን፣ በቆዳችን ላይ ያሉ ሴሎችን በማከም እንግዲህ እርጅናንም ይከላከላል እና ሬት ለማንኛውም ፊት በጣም ቆንጆ ነው፣ በጣም ተስማሚ ነው። በተለይ ለጠቆረባቸው፣ ፊታችሁ ላይ ለሚጠቁር፣ በፀሐይ ለተጎዳ፣ ለብጉር ጠባሳ ጠባሳ ነገር ካለባችሁ ሬትን ጀሉን ብቻ በመቀባት ራሱ እሱን ማስወገድ ይቻላል። ከዛ በኋላ የጨመርኩት ምንድን ነው ነሻ ነው የበቆሎ ዱቄት እኩልና አንድ አይነት የፊት ከለር እንዲኖረን ያደርጋል። እንዲሁም ደግሞ ፊታችን እንዲቀላ ያደርጋል። ሌላው ደግሞ ሽፍታንም ይከላከልልናል። እንግዲህ ሌላው ደግሞ እንቁላል ነው። እንቁላል ያው ቢጫውን ክፍል ነው የተጠቀምኩት ብያቸዋለሁ። እንግዲህ እንቁላል ደግሞ ፊትን የሚያቀላ ብጉሩና የብጉር ጠባሳን የሚያጠፋ እና እኩልና ጥርት ያለ ፊት እንዲኖረን ያደርግልናል። ከዛም በተጨማሪ ደግሞ ያለ እድሜ የፊት መሸብሸብን ይከላከልልናል። ፊታችንን ውጥር አድርጎ እንዲቆይ ያደርግልናል ማለት ነው። እንግዲህ ቤተሰቦች ከተቀባውት በኋላ ከሰላሳ ደቂቃ በኋላ እንደዚህ ድርቅ ብሏል ማለት ነው። በነጩ ክፍል ስትቀቡት እንደዚህ እንደ ላስቲክ ይነሳላቸዋል እራሱ ግን እኔ ነጩን ክፍል ስለ ቢጫውን ክፍል ስለተጠቀምኩኝ እዛው ላይ ፊቴ ላይ እንዲድርቅ ሲል እዛው ላይ ፍርፍር እያለ እንዲለቅልኝ አደርገዋለሁ ማለት ነው። ማለቴ ቀጥታ በውሃ አልታጠበው እዛው ላይ እንደዚህ ያደረጋችሁ እያሻችሁ ታስለቀቁታላችሁ ማለት ነው። እንደዛ ሲሆን ፊታችሁ ላይ ያለ ቆሻሻ ነገር እንዲሁም ጥቋቁር ነገር አብሮ እንዲለቅ እንዲወርድልን ያደርግልናል ማለት ነው እና ፊታችሁን በደንብ ነው በጣም ነው የሚያቀለው። በጣም ቆንጆ ነው የሚያደርገው። አንድ አይነት የፊት ከለር ነው የሚሰጣችሁ። በጣም አሪፍ ነው፣ ተጠቀሙት። እኔ ወድጄዋለሁ። ውህዱ ላይ ትንሽዬ እንትን ማድረግ ትችላላችሁ፣ ሎሚ፣ የሎሚ ጭማቂ ማለት ነው። ብዙ አታብዙት፣ ብዙም አይመከርም ግን ትንሽ ሎሚ በጠብታ መጨመር ትችላላችሁ እና በጣም አሪፍ ነው። ቤተሰቦች ትወዱታላችሁ ብዬ አስባለሁ። በሳምንት ሶስቴ እንደዚህ እያደረጋችሁ ብትጠቀሙት ፊታችሁ የሚያምር የፊት ገጽታ ነው የሚሰጣችሁ። በዛሬ ደግሞ እኩልና ጥርት ያለ የፊት ከለር ነው የሚያደርግላችሁ። ከዛ ከታጠብኩት በኋላ እንግዲህ በቀዝቃዛ ውሃ ታጥቤዋለሁ እኔ። ሳሙና እንደዚህ ማስክ ነገር ተጠቅሜ በሳሙና አልታጠብም በባዶ ውሃ ነው የምታጠበው። ምንም ሽታ የለውም። ከዛ ይህንን ይመስላል። ያላችሁን ሞስቸራይዝ የምታደርጉበትን ክሬም ሆነም የምትጠቀሙትን መጠቀም ትችላላችሁ ማለት ነው። እንደምታዩት በጣም ቆንጆ ጥርት ያለ ፊት ሆኖልኛል። እዚህ ጎንና ጎን እንደዚህ ማሳያችሁ በፊት ማዲያት ስለነበረብኝ ነው። አሁን ግን ለቆልኛል እና ቤተሰቦች እንዲታያችሁት። ከወደዳችሁት ደግሞ ላይክ አድርጉ፣ ሸራ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እላችኋለሁ። ለዛሬ ያዘጋጀሁት ይህንን ይመስል ነበር። በቀጣይ ደግሞ በቆንጆ ቪዲዮ እስከምንገናኝ ዛሬ እዚህ ላይ እናበቃለን። እኔ ወድጄዋለሁ። በጣም ቆንጆ ነው። ምንም ሳይድ ፌክት የለውም። ተጠቀሙት፣ አሪፍ ነው። እንቁላል ለፊት በጣም እጅግ በጣም ቆንጆ ነው። ስለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ